ቤቢ ምን እያደረግሽ? አንዳንዴ ፋራ ትሆናለህ። ይህን ታውቃለህ? ፋራ ማለት ትርጉም ኑራ ውስጥ ታውቂዋለሽ። ፍቅር ይዘሻል። አንድነ ከአንተ ፍቅር ይዘኛል እያልሽኝ፣ ለምንድን ነው የማይገባው? ከአንተ ፍቅር ይዘኛል ካልሽ በይ፣ ያለበዛ ምንድን ነው ፋራ? አይ፣ ቆይ ለምንድን ነው የምትናደዱ? ስለማይገባ ነዋ። ሲጀመር አንተ ልብ ያለው ሌላ ሰው ጋ ነው እንግዲህ መናገር ካልቻልሽ ምንም ለረዳሽ ፋራ የማይገባ መሀይ ብነሽ፣ ሰላም የግን ሳይሽ በቃ ታሳዝኝኛለሽ። ማለት ከሌላው ሰው በተለየ ጊድግን ታሳዝኝኛለሽ። ውይ እኔ ናት አመሰግናለሁ። አሁን ቤተነሽ፣ ይሄ ሳሙን አድሽ ይጎደዋል። ታይ ታይ እባክሽ፣ እኛ ጭቃ ውስጥ ተኝተን አድረናል። ማለት እንዴት ጭቃ ላይ ልታድርግ ትችያለሽ? ቤተሰብ ላይ ሌለነ አልገባኝ። እባክሽ ታዩ ሰለኔ ህይወት ግን አንድ ቀን አወራሻለሁ። ስታኝ እንዲ ቀላል ሰው እንዳልመስልሽ ናው ማወቅ ፈልጋለሁ። የእውነት ቁጭ ብለን እንድናወራ ፈልጋለሁ። ብቻ ግን ሰላሜ ደካባይ ምናምን እንዳትይ። ሳሙናው እጅሽን ይጎዳሻል። ስታይል በቃ ካልሽ እንግዲህ ዳጣ ህይወት እንዳሰበቻት አልሆነችላትም። እንግዲህ ከ18 ዓመት ከ19 ዓመት በኋላ ቤተሰቦቿን በስንት ፍለጋ ብታገኝም ሁሉ ነገር አልጋ ባልጋ እየሆነላት አይደለም። ፈተናዎቹ እየተደራረቡባት ይገኛሉ። ግን ቢሆንም ደግሞ ጎን በጎን አንዳንድ ደስ የሚሉ ህይወቶችን እያሳለፈች ትገኛለች። የመጀመሪያ እዚህ ቤት መመንጣቷ በጣም ደስተኛ ናት። ከዛ በመቀጠል ደግሞ ውሃን የመሰለች እህት ስላለቻት በጣም ደስተኛ ነች። አባቷም ቢሆን በጣም ደስ የሚል ለሷ ልዩ ፍቅር ያለው አባት ነው ማለት ነው። ግን ያው የሳይንስ ጉዳይ መረጋገጥ ስላለበት እሱን ነገር ለማረጋገጥ እንትን ያለ ነው እንጂ በቀልቡ በልቡ ዝሮ ዝሮ ልጅ መሆኗን አምኖ ተቀብሎባታል ማለት ነው። በሌላ በኩል አባትዮ የሸሸጋት እንግዲህ ለዳጣ ግን አንደኛ እናትዬቱ ማለት ሰላም የሰራተኛቸው ሰላም በእርግጠኝነት ይሄ ዳጣ እናቷ ነች ማለት ነው። በዛም እንግዲህ ያው አባቷን ዳጣ ደጋግማ ብትጠይቀውም ድጋሜ እንዳጠይቂ ብሎ አስጠንቅቋታል። ከዛም ወዲህ ትታለች። ግን ደግሞ እናትዮዋ ሰላም ስታያት ዳጣን በጣም በልዩ ስስት ነው የምታያት። ሲቀጥል ዳጣ ለራሱ በጣም ነው የሆነ ቀልቧ አለ አደለ የሆነ ምንድን ነው የሚባለው ቤተሰብ ቀልቧ የእሷም የዳጣም የሆነ ቀልቧ ወደ ሰላም ጋለ። ሰላምም ደግሞ ዳጣን ስታያት በቃ የሆነ ነገሯን ትንትላለች እና እንግዲህ ተጠጋ ብለው እያወሩ ይገኛሉ ማለት ነው። እንግዲህ ሰላምን ሰላም እየሰራ ላግዝሽ ብላ እንግዲህ ዳጣ ልብስ ልታጥ ሞከር አድርጋ ነበረ። ኧረ ተይ ይህን እናት ምን በወጣሽ ደግሞ ሳሙና እጅሽን ይበላሻል፣ ምን በወጣሽ እያለቻት ነበር እንግዲህ ማለት ነው። ከዛም እንግዲህ አንዳንድ ነገሮች እያወሩ እንኳን ይሄ ውሃ ሳሙና፣ እኛ ዱር ላይ መንገድ ላይ ብርድ ላይ አድረን የለ እንዴ እያለቻት ነበረ እንዴ እንዴት ምን ሆነሽ ቤት የላችሁም እንዴ ምን ሆነሽ እያለች ነበረ ሰላም ማለት ነው ዳጣም እንግዲህ ከይ የኔ ህይወት እንዲህ እንደምታይኝ ቀላል አይደለም ብዙ ነገሮችን አሳልፌያለሁ እሱን ነገር ቁጭ ብለን ብናወራው ይሻላል እያለች ነበረ እንግዲህ ሰላምም አዎ ፈልጋለሁ አንድ ቀን ቁጭ ብለሽ እንዲታወረኝ ይፈልጋለሁኝ እያለች ነበረ ግን አንዴ የተጀመረ የኔ ታሪክ ስለማያልቅ ደከመኝ ብሎ መሄድ አይቻልም እያለች አስቀድማ እያስጠነቀቀች ነበረ ዳጣ ሰላምም እንግዲህ አረ ምንም ችግር የለውም እንደ ምንም ችግር የለውም አብሽር እያለቻት ትገኛለ ማለት ነው። ያው ከባድ ነው እንግዲህ ዳጣ። በዚህ ይሄኛው ደስ የሚል ነገር ቢኖረው አባቷም ደግሞ አይዞሽ፣ አብሽር እያለ ብዙ ነገሮችን እንክብካቤ ነገር እያደረገላት ነው አብሽር እያላት ከቤትም እየወጡ በቃ እያንቀሳቀሳት ነው እና የአባትነት እንትኗ በጣም ደስ ይላታለው። አባዬ ብለሽ እንዳጠሪኝ ለነገሮች ብሎ ብያስጠነቅቃትም በሌላው አሪፍ ነው ማለት ነው። ሲቀጥል ደግሞ ውሃ ጓድ እህቷ በጣም ነው ደስ የምትል እህት ነው ያለቻት በጣም። እና ሌላ በሌላኛው ሳይድ እንግዲህ አብጊ የምትባለው እህቷ ደግሞ በቃ ሌላ ሰይጣን ያደረባት እንበላት እንደዚ አይነት በቃ በጣም መጥፎ በጣም ኃይለኛ መጥፎ ተንኮለኛ ተንኮልን ስትፈትል እምታድር እህት አልጋጥማታ። ላይ በዛም እንግዲህ በጣም የቅናት መንፈስ የተዋህዳት ናት። እንግዲህ ናታንን ዳጣን በቃ ናታን መጀመሪያ ላይ ገና ዳጣ እንደመጣች እች ልጅ የሆነ ነገሯ ደስ ይላል ብሎ ነበረና። ያችን እንግዲህ ይች ልጅ የሆነ ነገሯ ደስ ይላል ብሎ ስላለ ብቻ እንግዲህ ያንን ይዛ በጣም እየተንጨረጨረች እየተናደደች ትገኛለች። በዛም እንግዲህ ተናዳም አልተዎቹም በቃ ዳጣን ከዚህ ቤት ለማስወገድ ለማጥፋት ብዙ ነገሮችን እያደረገች ትገኛለች። ከመጀመሪያ እንዳያችሁት ከመጽሐፍ ማስቀደድ ጀምሮ እንግዲህ የቤቱን የእናቷን ጌጣጌጥ ሸሽጋ ሰርቃለች በማለት ከዛም አልፋ እንግዲህ ናታንና ዳጣ አንድ ላይ ናቸው። ናታን ዳጣ እያባለገች ነው በቃ ሌላ ነገር ጀምረ ሌላ መጥፎ ነገር እየሰሩ ነው ብላ እንግዲህ እናቷን ከተቀመጠችበት እዚህ ካላለባት ሁሉ አንስታ እንግዲህ እስከ ክላሱ ድረስ ይዛት ይዳ እንግዲህ ያው በአንድ ላይ አግኝተዋቸዋል። ግን ደግሞ ዳጣ የሄደችበት ለዛ ሳይሆን ለሷው ነበረ ለናታ ለዚች ለአበይ ማለት ነው ምክንያቱም ጠይቃት ነበርና ናታን በጣም ነው የምትወጂው፣ ያለች ነበረና በቃ ላግዝሽ፣ ዝም ብዬ በቃ እንዲህ ዝም ብለሽ ተይኝና ቅረብኝና፣ በናትሽ እኔም እንደምታስቢኝ ሰው አይነት ሰው አይደለሁም። እኔ የምፈልገው ቤተሰብ እህትነትሽን እንጂ እኔ ሌላ ማስበው ነገር ምንም የለኝም። ስለዚህ ባክሽ ተይኝ ብላት ነበረት። አንድ ወለት ብላትም ግን መስሚያዊ ጥጥ ነው ብላ እንግዲህ ወይዘሮ አበጊ አሻፈረኝ ብላለ ማለት ነው። ከቻልሽ ናታንን አስቀይሚውና ከናታን ጋር አኩርፊው ጭራሽ አለቻት ማለት ነው እንግዲህ ዳጣ ደግሞ እንዴ እኔ ሰዎችን እንደዚህ በዚህ ልክ ማድረግ አልችልም፣ ግን አንቺን እንደምትወጁ ያለውን ነገር እኔ በምችለው ነገር ላግባባችሁ እያለቻት ነበረ። እኔ አንቺን ነው እንደ ደግሞ ያንቺን ጭራሽ አንቺን ደግሞ አልፈልግም እያለቻት ትገኛለች። በዛም እንግዲህ እዳጣ ሁኔታው ስለገባ እንግዲህ ክላሱ ድረስ የሄደችው ናታንን እንግዲህ አበጊ እንደምትወደው ተረዳት፣ አይነት ነገር ለማለት ነበረ። ግን እሷ በሌላ መለሳ ተንኮል ጠመለለችው እና እንግዲህ እናቷን ይዛ ነው የመጣዩ ማለት ነው። እዛም ከመጡ እንግዲህ እናታን እኔ ነኔ ቶ ያልኳት ግቢ ያልኳት ስለዚህ አንዳንድ ነገር እያወራን ነበረ እና በቃ ምንድን ነው ምናም ብሎ ነገር ሹን ያሁ በረዳ ያድርገው እናትዬ እየቱ የምትለው ጠፍቶባት ተመልሰዋል። እንግዲህ እሱም አልበቃት ብሎ እንግዲህ እናታነ ክላሱ እንዴተኛ ሂዳ ነበረ ማለት ነው። አቤጌ ከሄደች በኋላም እንግዲህ ሌላው ላይ እንግዲህ አይታችኋል። ብዙ ነገር ስታደርግ ነበር። በስመ አብ ከአንድ ሴት ልጅ የማይጠበቅ ነገር። በቃ አስገድዶ መድፈር በሉት ሁኑት፣ ከዛ ይተናነስን ፈጣሪ ሆይ። ሴት ልጅ በዚህ ልክ ወንድ ልጅ ለዛው መተኛበት አለ ፈቃዱ ብቻ ለቅም፣ በጣም መጥፎ እንትን ውስጥ ነው ያለችው ልጅቷ። እና እንግዲህ እንደዛ እያደረገችው ነበረ። እንግዲህ እናታንም ክልክ ባትቶ ሲነሳ እሷ ነበር ምንድን ነው አንቺ ምን እየዘራጅ ነው ሲላት፣ ምን ብትላሪፍ ነው ፋራ ገገ ማይችላል ማንም እንዲነ፣ ፋራ ፋራ። እሱ ደሞ እሱ ደሞ የሚሰጣት ማብራሪያ እኮ ፋራ ማለት እኮ ፋርመር ከሚለው የእንግሊዘኛ ቃል ተቆርጦ ወጣ ነው። ያ ማለት ፋራ ስትይ እኮ ገበሬ እያልሽ ነው። አላ ማለት ነው። ኧረ፣ ወይኔ ይሄን ያክል እኔ እዛ ወዲያ ሩቅ ሩቅ ማብራሪያ መች ፈለግኩኝና። አላይ ማለት ነው። ምን እያልሽ ነው አልገባኝም። በቃ እሱ ምንም ባልገባም ሙድ እንግዲህ ምንድን ነው ቆይ፣ ከእኔ ፍቅር ይዞሻል እንዲያበቂ እያላት ነበረ። እንግዲህ ምንም እንደማያቅ ሰው አስባችሁታል። ቆይ ከኔ ፍቅር ይዞሻል እንደ እያለ እየጠየቃት ነበረ። አንተ ማይገባ ገገማ አይደለህ እንዴ? ሰው አይተማ ትረዳ የሆንክ ምናምን እያለው ነበረ። እንግዲህ መናገር ከቻልሽ ቀጥታ ተናገሪ፣ ቆይ ከፍቅር ይዞኛል ካንተ እያልሽ ነው ወይ ሲላት እንግዲህ፣ አንተ ገገማ ነህ እንግዲህ መች ትረዳ አለ የሆንክ ከፋራ ገበሬ ምናምን አለ የሆንክ ማነው ድጋሚ እንግዲህ ካልተናገርች ይቅርታ ምንም ልረዳሽ አልችልም፣ ሲላት እንግዲህ የምትችለውን ያክል ተሳድባ፣ እንግዲህ ተናድ ወጣለይ ማለት ነው እንግዲህ ያምንዴቷል በቃ ሲል እንግዲህ መጨረሻ ላይ እናትየዋን እንግዲህ

ትያዛለች የሚል ተስፋ አለኝ። እንግዲህ ምናልባት የሆነ ሰው ይይዛታል ወይ ናታንያ ያታል ወይ ብቻ ወይ እናትዮዋት ያታለች ብቻ ወይ ጋሽ ጋሽ ደረጃ ያያታል እና እንደ የምትወረድ ተስፋ አለኝ። በቀጣይ ክፍል እንገናኝ። ሰላም ቆይሁ።